እንዳይረሱኝ እንዳይረሱ ኦሮሞዎቹ ግን ነቁብኛው እግዚአብሔር ምስክሬ ነው። ነቅተው ዝም ብለዋል። እኔ ማጥፋት የሚችለው ኦሮሞ ብቻ ነው። በነገራችን ላይ ልንገራችሁ፣ አንድ ነገር ልንገራችሁ። ኦሮሞን ማጥፋት የሚችለው ኦሮሞ ብቻ ነው። እኔ ልንገራችሁ፣ ኦሮሞ ሲናገረኝ ላብድ ነው የምደርሰው። ብታኑ በታም ኦሮሞ አንድ ቃል ከተናገረኝ ያመኛል፣ ያመኛል። በቃ ላብድ ነው የምደርሰው። ላብድ በቃ ውሬ ነው የምለው ከኦሮሞ ውጭ፣ በተለይ ዲቃላ። አሁን ለምሳሌ ትላንትና ምን ብሏል መሰላችሁ? በእንትና ይሄ ዱቄት ማለት ነው እንዲ አለ። ለምሳሌ አለ እዩዋቸው፣ ጥሩ ጥሩ። ይሄ ቂጡን የሚለጠለጠው ማለት ነው እንትኑ ቂጥ የሚለጠለጠው ምን አለ መሰላችሁ? አሁን ለምሳሌ አለ። ኦሮሞ ነው ያልኩትኝ ኦሮሞ፣ ኦሮሞ፣ ትክክለኛ ኦሮሞ፣ ትክክለኛ ኦሮሞ ስላችሁ

የፖለቲካ ልዩነት ሊኖረን ይችላል። በፖለቲካ ልዩነት ልንከራከር እንችላል። ግን ስለ እኔ መጥፎ ነገር ሲናገሩ አንጀቴ ቁርጥ የሚለው በራሴ ሰው በራሴ ሰው በቤተሰቤ በማንነት፣ እኔ አልደራደርም። አንጀቴ ቁርጥ በባዳ ይህችን የምታክል ይህችን የምታክል ቅያሜ በባዳ ይላቸው። እኔ በብዙ ነገር የምታዘበው ነገር አለ። ተፈጥሮ በጣም ትንሽ ለየት ይላል። ስለ ሴት ስከራከር ሴት ከተናገረች በጣም ነው የምናደደው ስለ ኦሮሞ ስከራከር ወይም ስለ ኦሮሞ የሆነ ነገር ስል እኔ ኦሮሞ እና ኦሮሞ ሲጣላ እኔ አያገባም። ጠላት ከውጭ ከመጣበት ነው የሚያገባኝ። በጣም ነው የምናደደው። ስሸችሽን አሉት። ግን አንድ ነገር ልንገራችሁ፣ ባለፈው ትናንትና ይሄ ጥንባታ ቂጡን የሚለጠለጠው ዮኒፖፖ አሁን ጥሩ ጥሩ ኦሮሞቹ እየመጡ ነው ምናምን ሲል ነው ጥሩ ነው። ብቻ እንቁርት ይላት ምናም ብዬ እንትን ስል ማንም ቢጠራ ጥሩ ነው። ገሊላ የምትባል ኦሮሞ አለ። ገሊላ ማለት የነጭ ሚስት፣ በቀደም ዕለት እንዲሁም የደዚህ ምናምን ላይ የነበረች እንደዚህ ምግብ ምናምን የምትሰራ ባህሪዋ ጥሩ ልጅ ነው። በመጥፎ ነገር ማንሳት አልፈልግም። በትሽ ስኑት ኦሮሞ ጠንቅቀ ቀጠለና ሶፊ ምንላት ሲፋን የምንላት አለ ጠጅ፣ እነ ሲፋን ለምሳሌ አለ እነ ገሊላ እነ ማንጠርቀስ፣ አሁን የመጡት ኦሮሞች ሴት የኔ ወንድ፣ ዲቃላዎቻችንን እኛ ጠንቀቀን እናውቃለን። ኦኬ ኦሮሞ እኔ አሁን ኦሮሞነት ጥልቅ ነው የኔ ወንድ እዚህ ጋራ ምናልባት ምናልባት ምናልባት እንደው መፍረድ ከቻልኩኝ እዚ ጋ አብይንና መሩን እዚ ጋ አምጥተ ሁለቱን እኩል እዚ ጋራ ውቀሻቸው ብትለኝ አልችልም፣ ወይ ሁለቱ ላይ ተኩሽ ብትለኝ አልችልም ያ ኦሮሞማ ነው። እኔ የተሰራወት በፖለቲካ አይደለም። በኦሮሞማ ነው የተሰራወት እኔ ፖለቲከኛ አይደለም። እኔ አክቲቪስት ነ ፖለቲከኞቹ ይገዳደሉ፣ ፖለቲከኞቹ ይገዳደሉ፣ ምክንያቱም የዓላማ ልዩነት አላቸው። እኔ ግን አልችልም አይነት እኔ ኦሮሞ፣ ሌላ ቦታ የነበርኩ ሰው ነኝ፣ ሌላ ዓለም ውስጥ፣ ሌላ ቦታ ግን በማንነቴ ስሰቃይ፣ በማንነት ህዝቤ ሲወገር፣ ሲታሰር ከድርየን ጌታ እንደት ሲታሰር ለምን ብዬን ይጠት ስለዚህ እኔ በፖለቲካ የመጣው ሰው ሳልሆን በኦሮሞማ የመጣው። ኦሮሞማ ማለት ደግሞ ኦሮሞ ሲቀጠቀጥ ኦሮሞ ሲታሰር የመጣው ሴት ነኝ። በፖለቲካ ውስጥ አድጌ የፖለቲካ ዲፈረንቱን አውቄ የፖለቲካ ስታዲ አድርጌ ምናምን የመጣው ሰው አይደለም። ከቄሮ ጋር አብሮ የመጣ ነው፣ ኦሮሞማ የሚለው የፈጠረኝ። ስለዚህ አልወዱ አልችልም፣ ይራገጡ። እኔ ከቻልኳስ አስመማለሁ ካሉ አለቅሳለሁ፣ እሳደባለሁ ላለው እንጂ ሂጂና ሂጂ ደሳ ትምነት የታባሽ መታቀተን ነው። እከክ ስለዚህ ኦሮሞማ መፈጠር ብቻ ሳይሆን ኦሮሞ ሆኖ መፈጠር ሳይሆን ኦሮሞማ የሚባል የሚያስተሳስረ ራሱን የቻለ ከኦሮሞ ውጪ ሌላ ተፈጥሯዊ ነገር ስላለ መጨካከን የሚባለውን ሄደና አንተ ተጨካከንበት። ግን እንደ ኦሮሞ ተሰብስቦ ሌላው ጠላት ሲመጣ አፍሪካ ግሜ ነው ምናበላ አፍሪካ ግሜ አፈር ከደሜ በኦሮሞነት ከመጣ ለዛ ጋር ጥያቄ የለም። ተቆራረጣታለሁ ተቆራረጣታለሁ፣ ቁርጥርጥ ነው የሚወጣው። ይህንን እነግርሃለሁ። ይህ ብቻ አይደለም። ስለዚህ አንተ የጠራሃቸው ዲቃላዎችን ዲቃላዎችን ማለት ነው አቅፋቸው ተኛ። በእናት በአባታቸው ኦሮሞ ስለሆነ አስተሳሰባቸው ዲቃላ ኦሮሞ ማናቁ አንዱ አለምና ሴናን መለየት በጣም አማቆት የራሳችን ገዳ፣ የራሳችን ስርዓት፣ የራሳችን ሴና ታሪክ ያለን ሰዎች። በራሴ ልጅ ነገር አንዱ መጥቶ የሆነ ነገር አብሯት እየኖር የሆነ ግጭት ቢፈጠር የኦሮሞ አባገዳ ገዳ የኦሮሞ አባት ነው እንጂ የሚፈርደኝ አንተ አደለም። እውነቱን ልንገር ሳምሬና ፋኒ ከፖለቲካ ውጭ አሁኑ እሷ በትዳር ሁለቱ ማል አንድ ነገር ቢፈጠር እውነቱን ልንገርህ አደለም። እውነቱን ልንገርህ አባገዳና የኦሮሞ ሕዝብና እውነትን የያዘ ነው መፍረድ የሚችለው። እንደናንተ ያለው አህያ አይደለም። ወደ ፖለቲካ ለውጦ ጥላቻውን እንትን የሚል አይደለም። ያን ኦሮሞማ ማለት ማወቅ፣ ማደግ ገባ ሚስጥር። ኦሮሞማ በጣም ሚስጥር ነው። እከክ በስባሳ ይህንን ተማር መጀመሪያ። እንደዚች ያለች ሽንት ቤት፣ እንደዚች ያለች አህያ ፍትህ መጠየቅ ሌላ ነገር ነው። ፍትህ ለቀኔ ማለት ሌላ ነገር ነው። ግን በዘረኝነት ኑ አማራዎች ድረሱልን እና ለዚ እኔ አማራ ቢደርስልኝ ይሻለኛል። አማራ ለፍትህ የሚታገር እንዳንተ ያለው ቆሻሻ ና እንደናንተ ያለው ቆሻሻ ነገሮችን ወደ ፖለቲካ የምትለውጡ ሰዎች ግን ለእኔ ፍትህ አትቆሙም። ሙሉ ኦሮሞን ቢያልቅልን ደስተኛ ነው አንተ መሆነ ሌሎቻችሁ ከአንተ ይልቅ ለእኔ ፍትህ ሌሎች ሌሎች ፍትህ የሚያውቁ እነሱ ይጠይቁ። እቺ ጠጃም ሰካራ የዲሲ ሻርሙጣ እቺ ልጅ ዛሬ አይደለም አንዱ አለምን መጥላት የጀመረችው። እኔ ትውይንቲ ቱ እኔ ትዝ የሚለኝ ጠረጴዛ ላይ ቁጭ ብለን ያወራችሁ ነገር ስለ አንዱ አለም፣ የአንዱ አለምን ኮንሰርት እኔ በርቷት ይሆን ወይ እምቢ ብሏት ይሆን ገና ስመጣ ጥሩ ዘፈን አቀረበ። እሱ እሱ መምጣት አልነበረበትም ከእናንትና ጋር ነ እንደዚህ ጥምድ ያደረጋችሁት እናንተ እንደዚህ ጥምድ ያደረጋችሁት የኦሮሞን ታሪክ እና የኦሮሞን ባህል፣ የኦሮሞን ሴና፣ የኦሮሞን ሙዚቃ ከፍ ስላደረገ ጥፋት ካለበት እጁ አልፎ ከሆነ ምርጥ ወንድም አለው ምርጥ አባት ምርጥ የኦሮሞ ሕዝብ አለ ግን የኦሮሞ ህዝብ እንኳን የወላችሁ የኦሮሞ ህዝብ እንኳን ለልጅቷ እንዳያለቅስ እኔን ራሱ የኦሮሞ ወሽመጥ ቁርጥ ያደረጋችሁት እናንተ ጋር ስለመጣ ነገር ማችሁ። እናንተ ጋር ባይመጣ ኖሮ መጀመሪያ መጮ ሆኖ የነበርኩኝ መጀመሪያ መጮ፣ ግን እናንተ ጋር ሲመጣ አስጠላኝ። ነገር እናንተ ጋር ሲመጣ ማለት ደግሞ አንተ በስባሳ የሆንክ ሰውዬ ጋራ፣ ሌሎቻችሁ ጋራ እንደዚህ እንደዚህ እንደ ውሻ አንድ ነገር ሳታውቁ መግደሉን አለመግደሉን እንኳን ሳታውቁ ኦሮሞ ስለሆነና የኦሮሞ ታጋ ይበሉት የኦሮሞን ታሪክና ሙዚቃ የፈለገ በሽቃጣ ሆን የፈለገ ሰካራ የፈለገ ምን ይሆን ያ በሰራው ስራ ነው እንጂ መወቀስ ያለበት መገደል አለበት መሞት አለበት። አንተ ትሞታለህ፣ እሱ አይገደል አይገደልም። እሱ እንዳንናገርለት ምድረ ሴተኛ አዳሪ በሙሉ እንዴት እኛ ጭራሽ እኛ የኖር ነው ካከሌ ጋር ና ካከሌ ጋር ነው። እኔ ማን ለማን አሳልፎ ቤተሰቡን የሚሰጥ መሰላችሁ? እሱም እኮ ከሰው የተፈጠረው ለዚያም ከጀግኖቹ ካርሴ ና ከባሌ ነው ማን አሳልፎ የሚሰጥ መሰላችሁ? እረሳችሁት እኮ እረሳችሁት። አይታችሁታል የሚጎርፈውን እስር ቤት የእሱን ቤተሰቦች አይታችኋል። የእሱን ደጋፊዎች አይታችኋል። በታሪክ አልኳችሁ እኮ እንዴት ራሱ ሰፖርት እንዳደረጉት አይታችኋል። በማውራት አይደለም ፍርድ ቤት ውስጥ እያንዳንድሽ ወረኛና አቃጣሪ ጋዜጠኛ እንኳን የልጅቷን ደም ነው ያስቀበራችሁት። በዚህ በኩል እሱ እንዲሁም ሰፖርት እንዲደረግ ነው ያደረጋችሁት። ዩሲ አያችሁ እናንተ ዲቃላዎች፣ ምክንያቱም በእውነት ስለማትፈርዱ። በእውነት ብትፈርዱ ኖሩ ለእውነት ብትቆሙ የሞተችውም ልጃችን ናት የተወነጀለውም ልጃችን ነው አይደለም እናትና አባት እኔ ምን ልታረጉ ምን ልታ እኔ ቅርስ አድርጉልኝ። እኔ እናንተንም እግዚአብሔር ያበርታችሁ። ግን በአዳጋ እንኳን ቤድ እንደነዚህ ያሉ ባለጌዎች ጋር አይኬድም። ጥሩ አባቶች አሉ። እነ ዶክተር ብዙ የኦሮሞ አባቶች አሉ። እናንተ መጠየቅ ከፈለጋችሁ እኮ አብይ አህመድን ቀጥታ ገብተው የሚያናግሩ ትልልቅ ሰዎች አሉ። ትልልቅ ሰዎች ምን ሆናችሁ ነው? ለክርስቲያኖች አሉ፣ ሙስሊሞች ሼኮች አሉ፣ ትልልቅ አባቶች አሉ። እነሱ ጋ ሄዱ፣ እነሱ ጋ ሄዱ። ያ እነዚህ ጠላቶቻችን ገና ለገና ኦሮሞ በምን በኩል ወድቆ ባየ ነው የኦሮሞ ታዋቂ ሰው ብቻ ተንሻፎ አይደለም መውደቅ ተንሻፎ ባየ ነው ብለው ገና የኦሮሞን ውድቀት የሚመኙ ሰው ጋራ ፍትሕ ለልጄ ተብሎ ይካሄዳል። ወንድምም ብትሆን አይባል ኦሮሞ ፍትህን የሚደብቅ አደለም። ኦሮሞ ግልጽ ነው፣ ነገሩ በሙሉ ግልጽ ነው። እንኳንስ ለራሱ ደምና ለራሱ ልጅ አደለም አምኤንደ እዛም ሄዳችሁ እዚህም ሄዳችሁ ሆኖ እንኳን ቢሆን የልጅ ንት በእልህ ነው የሚሄደ ኦሮሞ እልህ ካሲያዛችሁ፣ ተጠቃ አለቅ ይቀብረሃል አለቅ። በዚህ ከመጣችሁ በዚህ ነው የሚሄዱት ምክንያቱም አሳልፎ አይሰጡ እንዲያውም ሊፈርዱበት የነበረውን በሙሉ በነፃ ሊለቁት ይችላሉ። ይ አካሄዳችን አካሄዳችን ትክክል አይደለም። ሰው እንዴት ባዳ ናፍረድልኝ ኦሮሞ ይጨፍጨፍ ይገደል ያለ እኮ የዛሬ 15 ዓመት እኮ ስንት ታሪክ እሱ ጋር ትሄዳላችሁ። አይኬድም እሱ ጋር አይኬድ። አጠፋችሁ ሴተኛ አዳሪ ጋር ትሄዳላችሁ ዲቃላ ጋር ትሄዳላችሁ። አይኬድ ሰው ጋር ነው የሚካሄደ የሚደቅስ ብዙ ሰዎች አሉ። በጣም ትላልቅ ሰዎች ብዙ ሰዎች ለምን ጀዋር ዝማል? አንድ አንድ አንድ መስመር ነው የጻፈው። ለምን የፈለገ ቢሆን አካሄዱን ያውቋል። እንደ ሀገር ፍትህ የምንጠይቅለት አለ፣ የጋራ ለሆነው ነገር። ዲቃላ ዲቃላ ነው። አስተሳሰብሽ ዲቃላ ነው። ዲቃላ ዲቃላ ነው። በነገራችን ላይ እኔ አንዳንዴ ታሳዝኑኛላችሁ። ከዛም ከዛም ስትመጡ ስትደበደቡ፣ አንዳንዴ ደግሞ ደግ አደርጋችሁላል። ምክንያቱም ዲቃላ ሆናችሁ የኦሮሞን ሞት ነው የምትፈልጉት፣ የኦሮሞን ውድቀት ነው የምትፈልጉት። ስለዚህ ዲቃላ ዲቃላ ነው። እከክ ዲቃላ ዲቃላ ነው። ዲቃላ ዲቃላ ነው። ዲቃላ ዲቃላ ነው። ምን አባት አመጣል? ዲቃላማ ስለሆናችሁ ነው ሚስጥራችሁን ታሪካችሁን አውጥታችሁ ፈራጅ የሆናችሁት። ዲቃላማ ስለሆናችሁ ነው። እስቲ ቆይ ይታይ ሆኖም ከሆነ አድርጎም ከሆነ ብላችሁ አሳልፋችሁ እኮ ነው የሰጣችሁት። እሱ በጥፋቱ ኦልሬዲ አልፏል። እናንተ ማሳልፋችሁ ሰጠት ቆሞ የሚያችሁ የለ አንደኛውን ልጅቷንም አተን እሱንም አተን ስማችንም ጠፍቶ አይሆንም፣ አይሆንም፣ ይሄም አይሆንም። አሳዝ እኔ በጣም ያሳዝነች በጣም በቃ ምንም ያለ ማረፍ የሞተው ባልሽ የገደለው ወንድምሽ የሆነብን አሁን ነው። ግን ለማንኛውም ዩቱብን ሰራበት። ከዩቱብ አባረራችሁት ከዩቱብ ተባሯል መሰለኝ። አሁን እዚህ ጋር መጥ ይላል ይላል በቃ የየ ይላል ያ እሱ ገንዘብ እና ጥቅም ገንዘብ ከሰጣችሁ አበለሻሻው ሁሉ ሁሉም እሱ ብቻ አይደለም። እንደውም እሱ ሳይሻል ይቀራል እንዴ ጥላቻውን አወጣበት። ሌሎቹ አሉ እንጂ እቺ ሲፋን የምትባለው አሁን ደግሞ መልሳ እንዲያለች እኔ ያላቅም የገደለው ገባልሽ አይደለ ገባልሽ። አይለቁሽም፣ አይለቁሽም አሽ ነው የሚያምሩሽ። አንቺ ኢትዮጵያ መግባትሽ ራሱ እግዚአብሔር ይወቅልሽ። በዚህ ልጅ የተነሳ የማይነካ ነገር ነው የነካሽው። እስከ ዛሬ አፍሽን ሳትከፍች ሳትናገሪ ስትሽ ለጠለጭ ጫጃ ስንቴ እኮ ስንቴ እኮ ከመኪና ጋር ተጋጭታ እኮ ኦሮሞ እየሄደ እኮ ነው የሚያተርፋት። ግማሽ ግን አንቺ ግን እንዴት እንትን አልሽ? እንዴት ነሽ ግን? እየተጋጨች እናትና አባቷ ረግመዋታል መሰለኝ። ደግሞ ከአንድ እንትን ብላለች። ሁልጊዜ እኛ እዚህ ዚህ ላይ ብላ እያለ ነው ስከልኝ ጥሩልን ትላለች። አሜሪካን አገር ተጋጭታ ማለት ነው። ባረባ መንጃ ፍቃድ አይሆ የአሜሪካን ሀገር መሰለኝ ኡበር ትሰራለች። ትጋጫለች እዛ። ትዚላቸው ዛ ሶስት ዓመት እዚህ ላይ አብዳኮ ነበር። ጭንቅላቱ ራሱ ኮ ጤነኛ ኳ ነበር። ሀገር ቤት ምትሄድበት እኳ ትኬት የላት የትም ጠጇን እየጠጣች በየበሻ ቤት እየተፈነገለች እየተለቀለች ዛሬ መታ ደግሞ ሰው ፈተ ሲጠይቅ ምን የመሰለች ልጅና ታርል ያለፈችው ልፕስቲክ ይቀቡና እነዚህ ደንበኛ ሴትኛ ዳሪዎች ትንሽ እንኳን አይሰማቸውም። ታወቁበት እንጂ በቃ አያችሁ፣ ደም ሳትሆኑ ስትቀሩ ዲቃላ ስትሆኑ ችን ያላት ሰማችሁ። እንዲያውም የሟች ቤተሰብ በሽታ ነው የምትቀሰቀሱት የሟቾቹ ማለት ነው። እንደዚህ እኮ ዘንጠካክ ድሮኛ ዱሮኛ እንደዚህ ስንጠራት ምናምን ነገር እስከ ቅርብ ጊዜ ትገባለች። ላይ ላይ ስትገባ እግዚአብሔር ምስክሬን ነው ያገኘችውን ለብሳ ነው የምትገባው ልክ አረ የእናት ሽንትኗ እንትን ይበል። ልክ ቀነኔ ከሞተች በኋላ ሊፕስቲክ መቀራት ጀመሩ፣ በሙ ዘንጠው መምጣት ጀመሩ። የኦሮሞ የቀነኔ ተቃትኖች ፍትህ ጠያቂዎች እንኳን ሞተች ነው። የቀነኔ ፍትህ ጠያቂዎች እንዲ ማለት ጀመሩ እሱ ተገኝቷል፣ ተገኝቷል፣ አድርሱለት፣ ለእንትና አድርሱለት፣ ለዮኒ ማኛ አድርሱለት፣ ተገኝቷል፣ እንትና አለን። እንደዚ ወደ ስራ ል አነጋገራቸው ቆላቸው፣ ቂንጥራቸው በሙሉ እንደዚህ ቆመ፣ እንጂ በቃ ሰው ያያቸዋል። ገባች ኦሮሞ ናቸው እና ስለዚች ልጅ እንደ የሆነ ነገር ከነገሩ ከነገሩ ብሎ ሰው ያያቸዋል። እንዲ ማለት ጀመሩ ፍትለቀነኔ እችን የመሰለች ወጣት የረገፈች ሊፕስቲክ እየተቀባችሁ ነው። ለብሶ እኮ ነው አይደለ እንዴ? ምንም ቢሆን ሞታባችኋለች አይደለ? ልጃችን ስጋችን ደማችን እኮናት የሞተችው አይደለ? እናንተ እንደም ትቀርባላችሁ አይደለ? በጣም ጉዳዩ ይዛችሁታል አይደለ? እናንተ ባትይዙት ሌሎች ሌሎች፣ እናንተ ዝም ብትሉ ነው አምሳ ተከታይ የላችሁ አፈር ብሎ አፈር ያስበላችሁ። እንደዚህ አይነት ነገር ሲሆን ተከታይ ላለው ሰው ሞቅ ሞቅ እንዲያደርገው ነገሩን እንዲያወጣው መኪናቸውን ይዘና። እኔ ግን ምላሽ እኔ ግን አሜሪካ የምትኖሩ አንዳንድ ጊዜ ቤት የላችሁ መኪና ውስጥ ነው የምትኖሩት? ወይስ ችግር አለ ቤት ውስጥ ፍትለቀመኔ የእኔ እናት ነፍስሽን በገነት ያድርገው። ምን ይላችኋል ቤተሰብ ሲያችሁ? ምን ይላችኋል ቤተሰብ ሲያችሁ ዲቃላ ስለሆናችሁ ትክክለኛ የኦሮሞ ህመም ህመማችሁ ቢሆን ኖሮ ፀጉር ሽንትነቄ ነበረ። ያ ነው እኔ በብዛት የሚያናድደኝ እና ይሄ የገማ በክት ምንድን ነው ያለው? አሁን ጥሩ ጥሩ ኦሮሞዎች መጥቷል። ያንተ ቢጤ ዲቃላዎች ናቸው፣ ዲቃላዎች ናቸው። ኦሮሞ እንደዚህ አይሆን ያመዋል ኦሮሞ ኦሮሞ ሲሞት ያመዋል። እንኳንስ የራሱ ስጋው ደግሞ አይደለም፣ እንኳን ይችን የመሰለች ልጅ አይደለም። ሁለተኛ ሁለት ሰው ያጣ ነው። በነገራችን አንድ ብቻ አይደለም፣ ቤተሰቦቿንም ጭምር ነው፣ እናትየውንም ጭምር። ዛሬ እናትየው መቀብሩ አጠገብ ሁና እንዴት እንዴት እንዴት ስትሆን እንደነበረ ያ ኦሮሞዎች እየመጡ ነው። አንተ ጋር ማንም አይመጣም። እከክ ልንደክል ነው የምንመጣው። ቂጡ ላይ ድንሸና፣ ማንም አይመጣ ማንተ ላይ ግማታ። አልቀየርም ለምደም ቀየረው። የእናንተ ፍትህ አጠያቅ፣ የሸርሙጥና አጠያቅ ነው ነው። ትክክል አደለ? እንዲያውም ልጁ በደንብ ሹት እንዲደረግና በደንብ እንዲከላከልለት። ኢቭን ራሱ እኮ በጣም የሚገርማችሁ ለመጀመሪያ ጊዜ ኢትዮጵያ ውስጥ ፍርድ ቤት ውስጥ አንድ ሰው ሳይገባ በዝግ ችሎት የተደረገው የነጅዋር ነበቀለ ገርባ ያንዱ አለም ነው። በዝግ ችሎት አያችሁ። አሁን ነው ባለ ጊዜ ማለት ይላ ባለጌዎች እጅ ፍትህ ስለገባች በውሸት ፕሮፓጋንዳ ስለተሰራ እንዳይጣራ አንድ ጊዜ እሱ ላይ ስለተላከከ ምናልባት ሌላ ባክግራውንዱ ላይ ሌላ ገዳይ ሊኖር ይችል ነበር ቢጣራ አትሊስት እሱ እንኳን ባይሆን ገዳዩ ማን ነው ተብሎ እንኳን እንዳይጣራ እናንተ ላይ ወደቀች። ከዛ የሴትኛ ዳሪዎችን ልጆች እያመጣችሁ ኦሮሞዎች ናቸው ማለት ጀመራችሁ። እሱ ድሮ ቀረ። ወያኔ ምን ያደርግ ነበረ? ድሮ ኦሮሞ ናቸው ብሎ ኦሮሞ ያልሆኑትን እነዚህ አንድ የሆነ ስም አላቸው። ምንድን ነበረ የሚባሉት? ገለገላ ነው ምናምን። ይሄ የኦሮሞ ክልስ የሚባል አለ። እንደ ኦሮሞ ተቀባብተው የሚመጡ ዘር ማንዘራቸው ተጣርቶ ምን ነበረ የሚባለው ገለገለ ምንድን ነው? የሆነ ስም ነበራቸው። ምን ነበረ አብዲ የሚባሉት? ኦሮሞ ያልሆኑ ግን እነሱን ያመጣ ነበረ በየስልጣኑ ላይ ገርባ ጉዲፈች። አደለም አደለም፣ ሆነ ገለ ገርባ ነው ምናም። አደለም አደለም፣ ገርባ አደለም፣ ገለ ገርባ ነው። ገለ ገርባ የሚባሉ አሉ። እንደዚህ አይነት ስም ነው እነሱን ያመጣልና